ሰላም ሰላም ጤና ይስጥልኝ ውድ የቱብ ቤተሰቦች እንዴት ናችሁልኝ? አላችሁልኝ ወይ? እና ያው እንደተለመደው ለቤቴ አዲስ የሆናችሁ ብቻ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ እና ያው ሀሳባችሁን በኮመንት ግለጽ ማለት ነው። እና ፅጌ ያው ሆስፒታል እንደገባችሁ የታወቀ ነው ማለት ነው። አሁን ውጤት እየተጠበቀ ነው ማለት ነው። እና ግን እኔ በጣም ግራ የገባኝ ነገር ማለት ነው በመጀመሪያ ዳንኤል ሲፈታ ነእሷ በድንጋጤ ነው ይመስለኛል። ፔንቴን ግን ፅጌ ካላረፈች ከዳኒል ጋር ካላቆመች ነው ምላችው ህይወቷን ሁላ ነው። አሁን ዶክተሮቹ እንደሚሉት ግን ህይወቷ አደጋ ላይ ነው ከተባለ ጽጌ በጣም ከፍተኛ ላይ ናት ማለት ነው። ገባ በጣም ውጤቱ በጎጎት እየተጠበቀውነው ምርመራ ማለት ነው። እና እስካሁን ድረስ ከሆስፒታልም አልወጣችው ለዚህ ሁላ ሰበብና ምክንያት ግን ነው። እና ጽጌ አንድ ነገር ብትሆን ተጠያቂው ማነው? ዳንኤል ነው። እኔ ሜሪ በጣም ነው የምታስቀኝ አንዳንዴ ማለት ነው። እንደ ሜሪ አሽቃባጭ ሰው ቢኖር ኖሮ ግን እውነቴን ነው ብላችሁ። አሽቃባጭ ሰው ቢኖር ኖሮ መንግስት ነበረ። እና ሜሪ በጣም ታሽቃብጣለች። በጣም ታስጠላ ሴት ናት። ሲጀመረ ከፌሶን ጋርም ከዳንኤል ጋርም ማካብዴ በቃ በጣም ማካብር ትወዳለች። ገባችኋ? እኔ እና ኤፌሶን ደግሞ በጣም የሚገርመው ነገር ማለት ነው የኤፌሶን ወንድም አሁን ጽጌን በጣም ነው የሚፈልጋት፣ ከምላችሁ በላይ ማለት ነው። እንደውም እንደኔ እንደኔ ስለእውነት ነው የምላችሁ ከዳንኤል ጋር አቁማ ከኤፌሶን ወንድም ጋር ብትሆን ጽጌ ያልፍላታል። አስባችኋል? ሆቴል አላቸው፣ የሚገርም ሆቴል ያላቸው እና ከዚህ ከእፈካም ዳንኤል ጋር ዳንኤል ምንም አይጠቅማትም። እከካም ነው ስለሆነ እዚህ ድረስ የደረሰው ራሱ በጽጌ ነው። ወደ ለጽጌ ይበል ማለት ነው እና እና ምን ይላችሁ ፈልጌ ነው ዳንኤል ጽጌ ከዳንኤል ጋር ካላቆመች በስተቀረ መቼም ቢሆን ሰላማን አታገኝ። ለማየት ያብቃችሁ። ደግሞ አሁን ጽጌዳ የኤፌሶንን በጣም እንደሚያስቸግራት አታውቃለች። የጽጌን በጣም ፈልጋት፣ ለምንስለት ዳንኤልን ለመበቀል ነው። ሁለተኛ ነገር ደግሞ የኤፌሶንን ከዳንኤል ጋር እንድትቀጥል ይፈልጋል። አብሯት እንድትሆን ይፈልጋል። ገባችኋ? በጣም የሚገርመው ውስብስብ ነገር ነው የሁሉም ማለት ነው። በጣም የተወሳሰበ ነገር። ቤቲ ደግሞ በጣም ትፈልገዋለች ዳንኤልን ማለት ነው። ገባችኋ አይደለ? እኔ እውነቴን የምላችሁ ዳኒኤል መፈታት ሆነ ሌላ ብቻ ሳይንፌልት የነቃላችሁ። በትክክል ጽጌ የሆነ ነገር ሰምታለች። አሁን ደግሞ ዳኒኤል ማለት ነው በጣም አስመሳይ ነው፣ እሱ ራሱ ማለት ነው ልክ እንደ ሜሮ ነው ማለት ነው አሽቀባጭ፣ አስመሳይ ነው። ልክ በቃ እንደደነገጠ አይነት ነገር ረ የትገባች ምን ሆነች ምናምን ማለት ደግሞ ሲችልበት። እንደ ዳንኤልም አሽቃባጭም የለም። ሜሮን እና ዳንኤል አንድ አይነት ገጸ ባህሪና አሽቃባጮች ናቸው። በጣም አስመሰል ይችሉበታል። እኔ ለማየት ያብቃችሁ መጨረሻቸውን ያሳመራውን። ጽጌ ከሆስፒታል ወጥታ ሰላም ከሆነች ቀጥታ ደግሞ ማጋ ነው የሚሄደው ከፌሶን ጋር በእርግጠኝነት ወንድም ብዮ ካላስገድዳዎት ወይም ዳንኤልን ጽጌን ይዞበት ጽጌን ወስዶበት ካልሆነ በስተቀረት አንድ ላይ ይቀጥላል ብዬ አላስብም። ከይፈሰውም ጋር ማለት ነው። አሁን ቀጣይ ከማ ጋር ነው? ከቤቲ ጋር ማለት ነው። ቤቲ ራሱ ቤቲ ራሱ ማለት ነው። እንዳይታወቅባት ስለፈለገች እንጂ አውቃ ነው የቅርታን ላይ የተቀበለችው። ዳንኤልን አብራው ትሆናለች ደግሞ ሁለቱ ይገናኛሉ። በደበቅ በጣም በሚስጠር ነው የሚገናኙት። ይሄን ነገር ደግሞ ሜሪ ታውቃለች። ሜሪ ግን ማለት ነው በጣም የሰውበት በሰይወት ውስጥ ጣልቃ እየገባች ነው። ገባችኋል? በጣም በሰይወት ውስጥ ጣልቃ ትገባለች። አንድ ከኤፌሶን ጋር ወይ ኤፌሶንን እኮ እንዴት እኔ እንደዚ አይነት ሴት አለ ለማለት ይከብዳል። እንዴት ለሶስት እንዳንገበገቧት እንዴት እንዳንገበገቧት ነው የምላችሁ። ስለዚህ ፅጌ ደግሞ ማለት ነው ከዳንኤል ጋር ካላቆምሽ ወይንም ደግሞ ሌላ ጓደኛ ወይ ደግሞ እሱን እንደዚህ እንደተጫወተብሽ ከኤፌሶንንም ጋር አብረሽ ሆነሽ እራስሽን ማስከበር ለውጥ ማምጣት አለብሽ። ለብለዛ ግን እተፍሽ ከተጉ ጋር ማክፍ የለብሽም። እውነት ነው፣ እኔ ለጽጌ ነው የማስተላልፍላችሁ። እና አሁን ደግሞ ቀጣይ ደግሞ ከቤት ጋር ሆኖ ደግሞ ምን እንደሚፈጠር ሁላችን መጠበቅ አለብን ማለት ነው። እኔ ከኤፌሶን ጋር ከሚሆን ማለት ነው ከጽጌ ጋርም ከሚሆን ዳኔ ከቤት ጋር ቢሆን ደስ ነው የሚለው ገባችኋ? ከቤት ጋር ቢሆን ማለት ነው ስለእውነት ምኞቴ ነው ላቸው ጽጌ ደግሞ ከኤፌሶን ወንድም ጋር ብትውን ዳንኤልን ብትተወው ብትርቀው በጣም ነው ደስ የሚለው። ይገባቸዋል እና እኔ የኤፌሶንን ቢበቀለው ዳንኤልን በጣም ደስ ይለኛል። በሱ ምክንያት ከሆነ ወደ ሆስፒታል የገባቸው ፅጌ እዚላይ በጣም ታማለች። አስባችኋል? እና በጣም ነው የሚያናድደው። ስለዚህ ማለት ነው እኔ ጽጌ ኤረሺ ነው ማለት ከዳንኤል ጋር አቆሚ ይሄ ልጅ አይሆንሽም፣ ህይወትሽን ያበላሸዋል፣ ይገልሻል ነው ብዬ የምመክራት ማለት ነው። ይገባቸዋል። እና እኔ የሚሮን የቤቲ እና ዳኒና ኤፌሶን ማለት ነው የሚፈልጉትም ነበረ ጽጌን ማጥፋት ማለት ነው። ጽጌ የሆነ ነገር ሆና ማየት ነበር የሚፈልጉት። ተሳካላቸው። እንኳን ደስ አላችሁ ነው የምለው፣ ለጽጌም ለዳንኤልም ማለት ነው። ገባቸዋ ምክንያቱም ጽጌ በሁለቱ ምክንያት ነው እንደዚህ የሆነችው፣ በዳንኤል ብቻ ሳይሆን ማለት ነው። ግን በጣም የሚያሳዝነው ነገር ማለት ነው ጽጌ እንደዚህም ሆና ራሱ አትተውም። በጣም የሚገርም ነው። እኔ ለምን በቃ ያኔ መርጫ ማለት ነው ከኤፌሶን ከብራዘሯ ጋር ሆና ነው መቀጠል ያለባት እሱን ለመበቀል ማለት ነው። ስለዚህ ዳንኤል እራሱ እኮ እየተበቀላት ነው። ፅጌን ታውቃላችሁ፣ አንዴ ከቤቲ አሁን ከቤቲ ጋር ነው የሚጀምሩት እርግጠኛ ሆኜ የምነግራችሁ ማለት ነው። ቤቲ በጣም ነው እሸፍዳበታለች ዳንኤል ላይ ማለት ነው። ግን ምን ምን አይታ ነው ዳንኤል በጣም ያስጠላል እኮ ነው እውነት። እንደውም ፅጌ በጣም ትጎነሳለች ዳንኤል ማለት ነው የሚገባቸው በጣም በቁምትና በምንም ተለቃለች። ግን የሚያናድደኝ ምንድነው ታውቃለች? እዚህ ድረስ አድርሰው እዚህ ድረስ አድርሰው እንደዚህ እስኪያልፍለት እስኪ አልፈለት እከቱን እስክብ እስኪያራግፍ ድረስ አቦቶ አሁን ሌላ ሴት እንደዚህ መሆኑ በጣም ነው የሚያናድደው። እና ውዶቼ በሌላ እስከምንገናኝ መልካም ጊዜ ያው መልካም ቆይታ ማለት ነው።